ሰላም ሰላም፣ ያገረምቶች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። የማዛት የቤት ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አለሁ። እንደዛ ያልኩም እ ዛሬ እስቲ አብረን እንስራ እንዋል። የሰው ሀገር ያላችሁ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አለሁ፣ እግዚአብሔር ይመስገን። በያለኝ ቦታ ያጠብቀን። ፈጣሪ ስሙ ተባረኬይ። እስኪ ሰብስክራይቢ አድርጉ ዩቲዩብ ላይ ያላችሁ፣ ከዛ ላይክ አድርጉ። አዲስ ጀማሪ ላይ አበርትቱ። እንዴት ነው ሁላችሁ? እንዴት ነው ዛሬ? እጁ እሬት ነው አይደለም እሬት እንዴት ላይ ያላችሁ ኢቶቼ እንዴት ናችሁ? ውሎ እንዴት ነው? የወዳሜ ቤት ስራ እንዴት ይዟችኋል? አ ዋናው ነገር ሰላም ነው አይደለም። እንደዚህ በፊት ኢትዮጵያ ያለም እንደዚህ ነው የምለቅመው አይደለም። አሁን ደግሞ እንደዚህ ለቅማ አለም በሳሮች ማለት ነው። ያው እና ኢትዮጵያ ላይ ላምና ምን አለ እዚህ ላም ነው የለም። ያው ዝም ብሎ ለቅመን በቁጫሻ ነው እንጂ የሚጥለው የሚበላው የለም። እዝባ ነው እንጂ እዚ ጋ እንደዛ ይላችኋሉ። እስቲ ሰብስክራይብ አድርጉ፣ ሰብስክራይብ አድርጉ። ኢቶቼ አበርትቱ። ኢትዮጵያ ምንሄድ ሰዓት ደርሷል። ኢትዮጵያ እጀ ጥሩ ጥሩ ስራ ይስራለው የእናንተ ሰብስክራይብ ካደርጋችሁ ትንሽ ከፍ ካደርጋችሁ በኋላ ማለት ነው። ስግደት ላይ ያላችሁ ታቃላችሁ። እንዴት እንዴት ናፈቀች የእናት ሀገር፣ የእናት ኢትዮጵያ እንዴት እንዴት ናፈቀች። ፍቃድ ከሆነ እንገባለን። ዋናው ጤና ነው። ጤና ካለ ሁሉም ነገር እንደርሳለን፣ አይደለም? እስቲ ሰብስክራይብ አድርጉ። እዚያ በርባርካቸው እጆቹ የተባረከ ይሁን። ስለዚህ ሰሞኑ ቆይ፣ እንዴት ነው ቲክቶክ ነገር ሰሞኑ

ሰብስክራይብ አድርጋችሁ እልፉ እንደ የወንዝ ዳር ነው፣ እድል ይመስላል የሳሩ ማለት ነው። ዚባ ያለው እንደዛ እላችሁ አለው። በሰፊው ደግሞ ትልቅ ቢዶ ይዤ እናንተ ጋር ካች ብዬ አውራችሁ አለው። ካች ብዬ ተጨዋችሁ አለው። ከዛ እናንተ ሰብስክራይብ አድርጋችሁ ጠብቁ።